ብዙ ሰው ድሃ ሆኖ የሚቀርበት ምክንያት ድሃ የሚያደርጉትን ልምዶቹን መተው ስለማይፈልግ ነው። በስኬታማ ሰዎች እና ስኬታማ ባልሆኑ ሰዎች መካከል ያለው ልዩነት 11 ሰዓት መነሳት፣ ቀዝቃዛ ሸወር መውሰድ? ኖ ኖ ኖ፣ እሱ አይደለም። ስኬታማ ስለመሆን ዩቲዩብ ላይ የምታዩቸው አብዛኞቹ ቪዲዮዎች እውነት ለመናገር ከእውነት የራቁ ናቸው ማለት ይቻላል። ብዙ ስኬታማ ሚሊዮነር ሰዎች እናውቃለሁ፣ የሚያመሳስላቸው ነገር ዩቲዩብ ላይ የምትሰሟቸው ነገሮች አይደሉም። ሰው ዛሬ የምነግራችሁ የስኬታማ ሰዎች ባህሪያት ምናልባት ሌላ ቦታ ሰምታችኋቸው ላታቁና ለማዳመጥ ሊከብዳችሁ ይችላል። ግን እስከ መጨረሻው ድረስ ካዳመጣችሁኝ እመኑኝ ይሰራላችኋል። የመጀመሪያው አብዛኞቹ ስኬታማ ሰዎች ላይ የሚታየው ባህሪ ኢንሴኪዩሪቲ ነው። በቂ አይደለሁም የሚል ፍርሃት አለ። አብዛኞቹ አትሌቶች አብዛኞቹ እነ አሌክሳንደር ዘ ግሬትን ብትወስዱ ዓለምን ኮንከር ያደረጉ ሰዎች ጦርነት ከመግባታቸው በፊት ትልቅ ፍርሃት አለባቸው። ይጨንቃቸዋል ምን እንደሚያደርጉ። ግን እዚህ ጋር ነው ያለው። ያ ጭንቀታቸው አርፎ የሚያስቀምጣቸው ሳይሆን ኢንሴኪሪቲያቸውን ድፊት ለማድረግ ለማሸነፍ ሲሉ ወደ ሆነ ኢነርጂ ነት ይቀይሩታል። ሁሉም እነ ሞዛርትን ብትወስዱ ዓለም ላይ ትላልቅ ነገር እነ ማይክል ጆርዳንን ብትወስዱ፣ እነ ኮኖር ማግሬጎር ሁሉም የሆነ ነገር ውስጥ ከመግባታቸው በፊት ልባቸው ይፈራል፣ ልባቸው ይጨነቃል። ግን ያ ፍርሃትና ያንን ጭንቀት ነው በኋላ ወደ የሚገርም ኢነርጂነት የሚቀየሩት። አብዛኛው ስኬታማ ሰው በኢንሴኩሪቲ የሚጠቃበት ምክንያት ለራሳቸው ፕሩፍ ማድረግ ስለሚፈልጉ ነው። ይሄ እኔ ራሱ ይገጥመኛል። አብዛኞቹ በህይወት የቀየርኳቸው የምላቸው ነገሮች በሙሉ ከኢንሴኩሪቲ የመጡ ናቸው። ቀጫጫ ነበርኩኝ። በጣም ኢንሴኪር ነበርኩ። በእሱ ሰው ቅጥነት የማሸነፍ ነበረብኝ። ብዙ ስማርት አልነበርኩም። ሰው ስማርትነት። አፌ ንተባተብ ነበር። በስነ ስርዓት ማውራት አልችልም ነበር። ሰው ፐብሊክ ስፒኪንግ እሱ ማሸነፍ አለበት። እያንዳንዱ በህይወት ኢምፕሩቭ አደረግኳቸው የምላቸው ነገሮች ከኢንሴኩሪቲ የመጡ ናቸው። እና ሁሉም ሌቭል ላይ አሁን የራሱ ራሱ ከዚህ በኋላ ለራሴ ፕሮቭ ማድረግ የምፈልገው ነገር አለ ፑሽ ማድረግ ትችላለህ የሚለው እና ኦልሞስት ሁሉም ሰክሰስፉል ሰዎች ማለት በሚቻል ሁኔታ ለሰው ሼ የማያደርጉት ወይም ደግሞ ሰው የማያየው እነሱ ውስጥ ግን የሚሰማቸው ኢንሴኪሪቲ አለ። ያ ኢንሴኪሪቲ ግን ቤታቸውን እንዲደበቁ ሳይሆን ትላልቅ ነገሮችን አችቭ ማድረግ እንዲችሉ የሚያስችላቸው ነው። ሁለተኛው ባህሪ ከፍ ያለ በራስ መተማመን አላቸው። ከኖርማሉ ሰው ኮንፊደንስ ከሚለው ነገር አብዛኞቱ ስኬታማ ሰዎች ኢጎይስቲክ ናቸው። በዚህ ነገር ላይ ከኔ በላይ ማንም የለም ብሎ ነው የሚያስቡት። ቴክኒካሊ ስታስቡትም እኮ ደግሞ እንደዛ ነው። አንድ ፖድካስት የሚሰራ ልጅ አለና ሰክሰስፉል ሰዎችን እየዞረ ኢንተርቪው ሲያደርግ ማንን ነው አድማየር የምታረጉት? ሲሏቸው ቤተሰቤን፣ ማዘር ፋዘር፣ ሚስቴን እያሉ ነው አብዛኞቹ ይመለሱት። ለምን ተብሎ ሲጠየቅ እነሱ የሚሰሩት ስራ ላይ ከነሱ በላይ ማንም የተሻለ ነው ብሎ ስለማያምኑ እና በሆነ መንገድ ስታስቡት ቅድም ኢንሴኪሪቲ ካልኳችሁ ነገር ጋር የማይጋጭበት ምክንያት ያንን ኢንሴኪሪቲ ድፊት እያደረጉት ስለመጡ ያሸነፉትን ነገር ስለሚያውቁ እዛ ነገር ላይ ማንም እንደማይበልጣቸው እዚህ ምድር ላይ ትልቅ ነገር ለመስራት እንደመጡ ከነሱ ብዙ ኃላፊነት እንደሚጠበቅ ነው ውስጣቸው የሚያም። በአንጻሩ ሰክሴስፉል የሆኑ ሰዎች እንዲህ አይነት ስሜት ሊሰማቸው ይችላል። አሁ እኔ በቃ እንዴ ነው ሀብታም መሆኑ እንዲህ አይነት መኪና ልገዛ ችላለሁ። ግን አብዛኞቹ ዲሉዥን አላቸው እንጂ ያንን አረጋለሁ ብለው ላሰቡት ነገር የሚያስፈልገውን ስራ የሚሰሩ ሰዎች አይደሉም። ስኬታማ ሰዎች ኢጎይስቲክ ቢሆንም ጤነኛ ያልሆነ በራስ መተማመን እንኳን ቢኖራቸው ግን የዛ በራስ መተማመን መሰረቱ ሃርድወርክ ነው፣ ጠንክሮ መስራት ነው። ሶስተኛው ሂዩሚሊቲ ነው። ሂዩሚሊቲ አማርኛው ቀላል ሆኖ መገኘት ነው። ምን ማለት ነው? አብዛኞቹ ሰዎች እንደ አዲስ ለመማር ዝግጁ ናቸው። የሆነ ነገር እያወራቸኋቸው ከሆነ ኢንተረስታቸው ከሆነ አፋቸውን ከፍቶ ነው የሚያዳምጡት። ሪል ጥያቄዎችን ይጠይቃሉ። ስማርት ሆነው ለመገኘት ፕሪተንድ አያደርጉም። በተለያየ ስራ ክላይንቶች ወይም ሆነው እጅግ በጣም ሰክሰስፉል ከሆነ ሰዎች ጋር አብሬ መዋል እድሏለኝና የሚጠይቁት አንዳንድ ጥያቄ የሚያረጓቸው ነገሮች እኔን ሃምብል ያደርገኛል። እኔ ሰክሰስፉል ሳልሆን ገና ነገሮችን በቃ ፐርፎርም ለማድረግ እዚህ ነገር ላይ የተሻልኩ ነኝ የሚለውን ሾፍ ለማድረግ ስሞክር እነሱ ምንም ፕሩፍ የሚያደርጉት ነገር የላቸውም። አንድ በጣም ሃምብል ያደረገኝን ኤክስፒሪንስ ነገራቸው ከዚህ ቤትም ወራርቸዋለሁ። ሀገራችን ላይ በጣም ጥሩ ስራ ከሰሩ ትላልቅ ከሚባሉ ሰዎች መካከል አንዱ ለክላይንት የነበርና ከእሱ ጋር እያወራን የሆነ ጊዜ ምሳን ብላ የሚል ጥያቄ ሳመጣ አይ ምሳይን ከቤት ነው ይጀምጠዋል እኔ በዚህ ስቴጅ አይደለም በፊትም ቢሆን በቃ ከቤት ምሳ ይዞ መምጣት አእምሯችን ዋይር የተደረገው ምንድን ነው? አፎርድ አላደረገውም ወይም ደግሞ ገንዘብ ማባክን አልፈልግም ከሚል አንጻር ነው። ያ ሚሊዮነር የሆነ ሰው ግን እኔ ከቤቴ ነው ጀመጣው። ሰው እናንተ በበልታች ትመጣላችሁ፣ እኔ ችን እበላለሁ። እዚሁ ሂዩሚሊቲው ራሱን ቀለል ያደረገበት መንገድ እኔን ነው ሃምብል ያደረገኝና እነዚህ ሰዎች በህይወት አቺቭ ያደረጉት ትልቅ ነገር ስላለ ማንም ሰው ስለነሱ ምን እንደሚያስብ ጉዳያቸው አይደለም። ስለ አለባበሳቸው ያን ያህል ጉዳያቸው አይደለም። ቢከዝ አልፈውታል፣ ያንን ስቴጅ። ብዙ ጊዜ ፐርፎርም የሚያደርገው ጥሩ መስሎ ለመታየት የሚሞክረው አቺቭ ያደረገው ነገር የሌለው ሰው ነው። ሌላው የሚገርማችሁ ነገር ሁሉም ማለት በሚቻል ሁኔታ ኤቭሪ ዴይ ራሳቸውን ያስተምራሉ። እኔ ሶሻል ሚዲያ ላይ የማሳልፈው ጊዜ ትንሽ ነው እና የሆነ ጊዜ ሰክሰስፉል መሆን የሚፈልግ ከሆነ ሶሻል ሚዲያ ላይ የማሳልፈውን ታይም መቀነሳለ ብዬ ለራሴ ነገርኩት። ከዛ ግን ቆይ እስኪ እዚህ ነገር ውስጥ ከመግባቴ በፊት እኔ አስፓየር የማደርጋቸው ጥሩ ስራ ይሰራሉ የማስባቸው ሰዎች ምን ያህል ነው ሶሻል ሚዲያ ላይ ያላቸው ኤንጌጅመንት ብዬ ስመለከት የገረመኝ ነገር እርስ በርስ ቼክ ይደራረጋሉ። ዲኤም ለመመለስ በጣም ፈጣኖች ናቸው። የአንዱን ኮንቴንት አንዱ ኮንሱም ያደርጋላ እኔ ነው ሃምብል ያደረገኝ። ማነኝ እኔ? አወኩ ብዬ ነው አሁን ላይ የነገሬን ቪዲዮ የማላይበት ምክንያት ቫልዩ አላገኝበትም ብዬ ነው፣ ወይንስ ራሴ ኤጎይስቲክ ሆኜ ነው? ሲ ኤቭሪ ዴይ ራሳችሁን ባስተማራችሁ ቁጥር የሚገባችሁ ነገር የማታውቁት ነገር እንዳለ ነው። ማን ነው ፈላስፋው የማቀው አለማወቄን ነው ያለው ያንን የሚያህል ፈላስፋ እና ኤቭሪ ዴይ አዲስ ነገር ስትሞክሩ ኦ ይሄንም ለካለ ይሄም ለካለ። ያ ኪዩሬሲቲ ነው ሰዎችን ትልቅ ነገር አቺቭ እንዲያደርጉ የሚረዳቸው። አራተኛው ከልክ ያለፈ ፍላጎት ወይም አምቢሽን እንበለው። አምቢሽን ወይም ከልክ ያለፈ ፍላጎት ኮንሲኩዌንስ አለው። ስኬታማ ሰዎች የሆነን ባውንደሪ ፑሽ ማድረግ ይፈልጋሉ። ለራሳቸው ፕሮ የሚያደርጉት ነገር ስላላቸው ሶሳይቲ ምንድን ነው፣ ለምን ይህን ያህል የምትታገለው ምን አለፋ አሁን በዚህ ጊዜ እየተባሉ ነው ነገሮችን የሚሰሩት። ባለፈው የኮነር ማግሬጎርን ዶክመንተሪ እያየሁ ነበረና ሁሉን ነገር አቺቭ ካደረገ በኋላ፣ በስፖርትም በቢዝነስም በላይፍ ብዙ ነገር አቺቭ ካደረገ በኋላ ተመልሶ ወደ ፋይቲንግ የተመለሰበት ምክንያት ይሄ ከልክ ያለፈ አምቢሽን ፍላጎት ስለነበር ነው። ይሄ አምቢሽን ግን ኮንሲኩዌንሶች አሉት። ብዙ ጊዜ እረፍት የሚባለውን ነገር እንደ ዊክነሳቸው ነው የሚመለከቱት። ሳይንቲስቶች ክሮኒክ ዲሳቲስፋክሽን ይሉታል። በህይወት ከልክ ያለፈ ፍላጎት ያላቸው ሰዎች ለእነሱ ምንም ነገር ሳቲስፋይ ያደርጋቸውም። ሁሉም ነገር በቂ አይደለም፣ የሚሰራው ስራ በሙሉ በቂ አይደለም። ምንም ነገር እነሱን ሳቲስፋይ አያደርጋቸውም። ይሄ ለክሮኒክ የሆነበት ምክንያት ምንድን ነው? ኤቭሪዴይ ፑሽ እንዲያደረጉ ያስችላቸዋል፣ ግን ከሆነ ጊዜ በኋላ ለበርን አውት ሊዳረግ ይችላል። ያላቸውን ነገር በሙሉ ሙጥጥ አድርገው የሚጨርሱበት ጊዜ ይመጣል። እና አምቢሽየስ መሆን ኮንሲኩዌንስ አለው ግን ሲል ኢትስ ኦኬ ላይክ ፈርማችሁ የምትገቡበት ነገር ነው። ናቫል ምን ይላል? አምቢሽየስ መሆን ማለት ያንን ነገር እስካገኘው ድረስ ሚዝረብል እሆናለሁ ብሎ መፈረም ነው ይላል። እና ይህን ቪዲዮ የተመለከታችሁ አምቢሽን ስላላችሁ መቀየር የምትፈልጉት ነገር መጨመር መሄድ የምትፈልጉት ነገር ስላለ ሰዎች ለምዶ እንደዚህ የምታደርገው አይበቃህም፣ ለምን አርፈ እንዲህ አትሆንም? ለምን አትወጣም? እንደዚህ የሚሏችሁ ከሆነ የአምቢሽን ወይም የፍላጎት ዴፊኔሽኑ ስላልገባቸው ነው። እናንተ የምትፈልጉትን ያህል ነዛ ሰዎች አይፈልጉትም። ኤንድ ገስ ዋት ኢትስ ኦኬ። ሰው በሚፈልገው ልክ ነው ነገሮችን ሊያገኝ የሚችለውና አምቢሽየስ ከሆናችሁ ይሄን ነገር ለራሳችሁ ልትነግሩት ይገባል። እናንተ ዊርድ ስለሆናችሁ አይደለም፣ እናንተ የተለየ ባህሪ ስላላችሁ አይደለም። ጀስት አምቢሽኑ ነው። ኮስት አለ ወይ? አዎ። ያኛውም ላይፍ ግን ኮስት አለ። አምቢሽን የሌለውም ህይወት ግን በራሱ ኮስት አለው። የትኛውን ኮስት መርጣለሁ? ይህ ነው ጥያቄው። አምስተኛ ብዙ ስኬታማ ሰዎች ላይ ያየው ተመሳሳይ ባህሪ፣ ማታ ማታ ሲተኙ ሁልጊዜ ምን ሊሰሳት ይችላል እያሉ ነው የሚያስቡት። ምን የሰራሁትን ነገር ሊያፈርስብኝ ይችላል የሆነ ዲል እያወሩ ከሆነ የሆነ ነገር ውስጥ ሊገቡ እያሰቡ ከሆነ አይምሯቸው ረጅሙ ሰዓት የሚያሳልፈው ምንድን የተደበቀ ያልገባኝ ያላየሁት ሻዶ ውስጥ ያለ ምን ነገር አለ የሚለውን ቆፍሮ በማግኘት ነው። አይምሯቸው ረጅም ጊዜ የሚያሳልፈው ያ ሻርፕ የሆነ አቴንሽን እንዲኖራቸው ያደርጋቸዋል፣ ለዲቴሎች ማለት ነው። እና ሚገርም የሚገርም ነው። እኔ ፐርሰናሊ ከኦልሞስት ከሶስት ዓመት ምናምን ጀምሮ ሁልጊዜ ማታ ማታ ራሴን ኦዲት እያደረግኩት ነው የምተኛው ምን አለ ነገ ሊበላሽ የሚችል ነገር፣ ሊፈርስ የሚችል ነገር ምን አለና የሆነ ጊዜ በጣም ሀንት ያደረገ የነበረ ይሄ ነገር ምን ላይ ብትገነባው ነው? አሸዋ ላይ ስለገነባው ነው እንደዚህ እየፈራሃ ያለው ወይስ ደግሞ ደካማ ስለሆንክ ነው? መልሽ አልሰራውም ብለህ ስለምታስብ ነው እያልኩ ራሴ ላይ በጣም ከባድ ነበርኩና ከብሶች ጋር ሃንጋውት ማድረግ ሲጀምር ግን አይደለም እኔ የገነባውትን ያህል በጣም ትላልቅ ካምፓኒ ኢቭን ያላቸው ሰዎች ሀንት ያደርጋቸዋል። ያ ሀሳብ ነገ ሊፈርስ ይችላል። ነገ የሆነ ነገር መጥቶ ኮምፕሊት ነገሮች ሊቀይረው እንደሚችል ያስባሉ። አዲስ ቢዝነሱ ሲገቡ ከሚታያቸው ፖዚቲቭ ነገር ይልቅ የሚታያቸው ኔጌቲቭ ነገር ይበልጣል። ሰው ረጅም ጊዜያቸውን የሚያሳልፉት ያንን መጥፎ ወይም ደግሞ ሊሳሳት የሚችለውን ነገር ሶልቭ በማድረግ ይሆናል። ይሄ ግን ሁሉም ነገር ላይ አይደለም። ለፍታችሁ የገነባችሁት ነገር ቢፈርስ እንኳን እንዴት መልሳችሁ እንደምትሰሩት ታውቃላችሁ። ሁሉም ሰዎች የዚህ ፊሊንግ አላቸው፣ ምንም ጥያቄ የለውም። ግን ረጅም ጊዜ ችግርን ሶልቭ በማድረግ ፕሮብለምን በመፍታት ስለሆነ የመጡት አሁንም አይምሯቸው የሚያስበው ሊሳሳት የሚችለውን ነገር ነው። በዓለማችን ላይ የቢዝነስ ኮንሰልታንቶች ብዙ ብር የሚከፈላቸው ይሄን ነው የሚሰሩት። ቢዝነሱ ላይ ምን አይነት ክፍተት አለ፣ ምን ሊሳሳት ይችላል? የሚለውን ነገር እያዩ ያንን ቀዳዳ መድፈን ስለሚችሉ ነው። ስድስተኛው ከራስ ጋር ማውራት ነው። አይ ኖው ዊርድ ሊመስል ይችላል፣ ግን በሚገርማችሁ ሁኔታ ብዙዎቹ ከራሳቸው ጋር ያወራሉ። ሲያወሩ ደግሞ እኔ እያሉ ሳይሆን አንተ እያሉ ነው የሚወሩት። ላይክ እንደ ሰርድ ፐርሰን ማለት ነው። ለምሳሌ የሆነ ቻሌንጅ ውስጥ የሚገባ ከሆነ ዮናስ ከዚህ በፊት ይሄ ነገር አድርገዋል ይሄን እኮ እንደዚህ አድርጓል። ምን እየሆንክ ነው? እና ከራስ ጋር ማውራት ይሄ አይምሮ ውስጥ ብቻ ሳይሆን አክቹሊ አንዳንዴ አውት ላውድ ይሰማል። እንዲህ ሲያወሩት ውጭ ላይ ልትሰሙት ይችላላችሁ። እና ዊርድ ሊመስል ይችላል ላይ መጀመሪያ ሰሞን ላይ ኔም ይሄ ሰውዬ ጤነኛ ነው ነበር እኔ ነበረው። ግን አይደለም ያ ምን ይሰጣል መሰላችሁ? አንዳንዴ ለራሳችሁ ድምጽ አውጥታችሁ እስክትናገሩት ድረስ ሴንስ ማይሰጧችሁ ነገሮች አሉ። አውትላውድ ስትናገሩት ኦኬ አይምሮችን ውስጥ የፈለገ አንድ ነገር ብናመላልሰው አውተን ስናወራው ጆሮአችን ሲሰማው ነው ከፍተኛ የሆነ ኢምፓክት የሚኖረው። የሚገርማቸው ይሄ ስትረስን ለመቀነስ እንዲሁም ፐርፎርማንስን ለመጨመር ትልቅ ትልቅ ትልቅ አስተዋጽኦ አለውና ዲስታንስ ሰልፍ ታወቅ ከዚሁ የቀጠለ ሰባተኛ ከራሳቸው ጋር ጊዜ ለማሳለፍ ችግር የለባቸው። ብዙዎቹ በተለይ ደግሞ በእድሜ ከፍ ያሉት አርባ ሀምሳ ላይ ያሉ ሰዎች ጋር ስንገናኝ እንዲሁ አብሬያቸው ስ የሚመለከተው ነገር ቆመው ረጅም ሰዓት ዎክ ሊያደርጉ ይችላሉ። ብቻቸውን ውጭ ላይ ካፌ ውስጥ ወይም ደግሞ ሬስቶራንት ላይ ስልካቸውን፣ የመኪና ቁልፋቸውን ቁጭ አድርገው እንዲሁ ዝም ብለው እያሰቡ ረጅም ጊዜ ሊቀመጡ ይችላሉ እና አይምሯቸው ውስጥ ምን ሊከናወን እንደሚችል አስበዋለሁ። የእኛ ጄኔሬሽን ላይ ጦጣ ሁነናል። አሁን ላይ ምንም ብቻችንም መቀመጥ አንፈልግም የሆነ ነገር ረጅም ሰዓት ቁጭ ብለን ማድረግ አንችልም። አብዛኛው ሰው ላይክ ድሬንድ ሆኗል በስልኩ ምክንያትና፣ እነዚህ ሰዎች ከፍተኛ የሆነ ፎከስ ስላላቸው አንድን ሀሳብ እያሰቡ ረጅም ጊዜ መቆየት ይችላሉእና ብቻ የሚያሳልፉትን ጊዜ የትኛውም ጊዜ በላይ አጥብቀው ይወዱታል። ይሄ ደግሞ ምን መሰላችሁ ሰክሰስ አብዛኛው ፓርት የብቸኝነት መንገድ ነው። ሰው አክሴፕት አያረጋችሁም። ሰው እናንተ የምታዩትን ነገር አይመለከተውም። ስለዚህ ከራስ ጋር ያለው ኮሚኒኬሽን፣ ከራስ ጋር ያለው ዲስከሽን ይበልጣል። ያ ከራስ ጋር የመመካከል ሁኔታ ከፍተኛ ደረጃ ላይ ሲደርስ ነው። በነገራችሁ ላይ ቅድም ከራስ ጋር ማውራት ያልኩት አውትላውድ፣ ወደ ውጭ የሚሰማበት ሌቭል ላይ የሚደርሰው ውስጥ ላይ ረጅም ጊዜ የተብላለ ሀሳብ ስላለ ነው። እና ምናልባት ይህን ቪዲዮ የምትመለከቱ ሰዎች ብቻዬን ይህን ማድረግ ፈራለሁ፣ ብቻዬን ሰክሰስፉል መሆን ፈራለሁ፣ ብቻዬን መስራት ሁሉም ቦታ ሰው እንዲከተላችሁ ትፈልጋላችሁ እና ሰክሰስ አብዛኛው ፓርት የብቸኝነት ጉዞ ነው። ይህንን አክሴፕት ልታደርጉት ያስፈልጋል። በእኔ እምነት እነዚህ አሁን የነገርኳችሁ ሰባቱ ባህሪዎች ዩትዩብ ላይ ሲወሩ የምትሰሟቸው ወይም ቲፒካል መጽሐፍ ላይ የሚታዩ አይደሉም። አክቹዋሊ በህይወት ሰክሰሱ የሆኑ ሰዎች ኤቭሪዴይ የሚያልፉባቸው ነገሮች ናቸው። በእርግጠኝነት ይህንን ከሰማችሁ በኋላ እነዚህ ባህሪዎች ራሳችሁ ላይ ስታዩባችሁ ጥሩ ስሜት ይሰማችኋል። ይህን ቪዲዮ የሰራሁበት ምክንያት ይሄ ነው። ስኬታማ መሆን ሰክሰስ የሚያምር የተብለጨለጨ ነገር አይደለም። ብዙ ዳርክ የሆነ ከመጋረጃ ጀርባ በጣም ብዙ የማይታዩ ነገሮች አሉት። የዚህ ቪዲዮም አላማ ያን መጋረጃ ገልጦ ምን እንዳይመስል በትንሹ ማሳየት ነው። አይ ሆፕ ጠቅሟችኋል። እያስባለሁ በሌላ ኮንተንት እንገናኛለን። ሲዩ።